ብስም አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት አሥራ ስድስት በዚህች ቀን ለአባቶች ሊቃነ ጳጳሳት አርባ ዘጠነኛ የሆነ ቅዱስ አባት የእስክንድርያ አገር ሊቀ ጳጳሳት አባ ያቃቱ አረፈ። ከእርሱ በፊት የነበረ አባ ብንያሚን ባረፈ ጊዜ ይህና አባት መርጠው በእስክንድሪ አገር ላይ ሊቀ ጳጳስና ሾሙት። በዘመኑም ብዙ ችግር ደርሶበታል። ስሙ ቴዎዶሴዎስ የሚባል አንድ መለካዊ ሰው ነበረ። እርሱም ወደ ደማስቆ ንጉሥ ወደ ዘይድ ሂዶ ብዙ እጅ መንሻ ሰጥቶ ለእስክንድሪ አገረ ገዢ ሆኖ ተሾመ። ይህንንም አባት አባ ያቃቱን ሊያስጨንቀው ጀመረ። በየአመቱም ግብር ሰባት ሺህ የወርቅ ዲናር ከርሱ እስከተቀበለ ድረስ እግዚአብሔርም እስካጠፋው ድረስ ይህን አባት እንዲህ አሰቃየው። በዘመኑም የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተ ክርስቲያን ህንፃዋ ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገለጸለት። ፍዩም በሚባል አገር በአባ መቃርስ ቤተ ክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኮስ እንዳለም ነገረው። ህዝብን በማስተማርና በመምከርም ይራዳው ዘንድ መልእክተኞችን ልኮ እንዲያስመጣውም አዘዘው። ሁለተኛም ከእርሱ በኋላ ሊቀጳጳሳት እንደሚሆንም ገለጠለት። በዚያንም ጊዜ መልእክተኞችን ልኮ ወደ እርሱ አስመጣው። ሥራውንም ሁሉ አስረከበው። ይህንንም አባት ከብዙ ድካም የሚያሳርፈ ሆነ። በሹመቱ ወንበር 19 ዓመት ኑሮ ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር። አሜን። ሰላም ለአባ አቃቱ ምሏ ስብሐት ወውዳሴ እንተነሳ ክብረ ዛያቢም ክብረ ሙሴ ፈለሰ ዮም በከማመሮ መላከ ቅዳሴ ዮሐንስ ሃ ጻድቀ ብሴ ምድረረሰ መንበሮ ራሴ። በዝችም ቀን የቅዱሳን መቅሮፌዮን የብሎ የባህታዊ ሳይያስ ረድ የጴጥሮስ ደግሞም የፋሩ የድርቅ አገር የሆኑ የአርባ አምስት ጻድቃን የመስተጋደል አሮን የቃርቡ የአናልዩ የአባ ጳውሊ የመስተጋደል ማዕረቆስ የእረፍታቸው መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ሰላም ለክሙ መቅሮፎን ወብሎ ብፅዋዌ ወጴጥሮስ ረዱ ለኢሳይያስ ባህታዊ ደናግል እደው እምነ ፍትወት ምድራዊ። ሀቡኒ እንቅብክሙ ፈትለማቶቴ አርዌ አመበዋ ሌሊተ ይመጽ መራየ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። ጥቅምት 17 በዚህች ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ አባት ፊሊዮስ በሰማዕትነት አረስፈ። በዝችም ቀን ቅዱስ አባት የቅዱስ ባስልዮስ ወንድም የጎርጎሪዎስ የእረፍቱ መታሰቢያ ነው። የነቢዩ የሳሙኤል እናት ሃናም ልደቷ ነው። ደግሞም በቆዳ ገመድ የታሰሩ የደጋጎች ሰማዕታት መታሰቢያቸው ነው። በዝችም ቀን ለአባቶች ሊቃነ ጳጳሳት ሰላሳ አንደኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዲዮስቆሮስ የእረፍቱ መታሰቢያ ሆነ።